የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት ሰማንያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው የሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። ማንቸስተር ሲቲ የሚያስፈርመውን ቲያኒ ሬይንደርስን እናንሳ። ይህ ተጫዋች ስቲ ሚላን ተጫዋች ነው። በጣም ጥሩ ተጫዋች ነው። በተመለከት ናቸው ጨዋታዎቹ ላይ ለማንቸስተር ሲቲ የሚኖረው ሚና ምን ይመስላል የሚለውን ጉዳይ እናንሳ። ሲቲም ራሱን እያጠናከረ ነው። ከባድ መልሶ ግንባታ ውስጥ ነው ያሉት። አሁን ጥያቄ የለውም። አሁን ይሄ የመጀመሪያው ፈራም ይሆናል እንጂ የመጨረሻው አይደለም፣ ምክንያቱም የራያን ሼር ኪ ዙውር በቅርብ ጊዜ የሚጠናቀቅ ይመስላል። የብራያድ አይት ኑሪ ራያን ኑሪ ዙውርም በቅርብ ቀናት ሊጠናቀቅ የሚችል ይመስላል። በቀላሉ ሶስት ተጫዋች ማለት ነው እንግዲህ ከቲያኒ ሬይንደርስ ጋር። ባለፈው ጥር ደግሞ ሶስት ማን አራት ተጫዋቾች አምጥተዋል። እዚህ ላይ ክላውዲዮ ኤችቬሪን ሳንጨምር ማለት ነው ክላውዲዮ ቺቬሬ የመጣው አሁን ስለሆነ ያው አስቀድሞ የገዙት ተጫዋች ነው። ያለፈው ጥር ላይ አምስት አዳዲስ ተጫዋቾች ናቸው እንግዲህ ስኳዱን የተቀላቀሉት። ያኛው በውሰት የቆየ ሪቨር የቆየ ተጫዋችም ቢሆን አሁን ደግሞ ሶስት ከጨመሩ ወደ ስምንት ተጫዋች አዲስ ቡድን ማለት ነው። ነገሩ እንደዛ ነው እና ደግሞ አንዳንድ ሲኒየር ተጫዋቾችንም እያስወጣ ነው እያስወጣ ነው። ለምሳሌ ኬቨን ደ ብሮይነ ኮንትራት ያልታደሰው በሲቲ ውሳኔ ነው። እራሱ ፔፕ ይህንን ተናግሮታል። መቆየት ይፈልግ ነበር እንዲያውም ቅሬታውን ቅር እንደተሰኘ በተደጋጋሚ ተናግሯል። ረጅም ጊዜ ኮሚኒኬት ሳያደረጉኝ ቆዩ፣ መጨረሻ ላይ ዩኒላተራል ውሳኔ ወሰኑ ብሎ ብዙ ጊዜ ተናግሯል። ይሄን ግን መጨከን ይገባናል የሚል ነጥብ ላይ ያሉ ይመስላል። እንዲህ አይነት ቆራጥ ውሳኔ መወሰን አለብን። ምንም እንኳ ደብሩይኔ ምናልባት በሲቲ ታሪክ የምንጊዜ ምርጡ ወይም ከምርጦቹ አንዱ ቢሆንም እና በቅርብ ጊዜ ሐውልት እንደሚቆምለት ቢታወቅም ተነግሯል። ይሄን ሽኝቱ ሁሉ የጀግና ሽኝት ነው የነበር። ካይል ዎከር በጥር እንዲወጣ ተደርጓል። ወደ ኤሲ ሚላን ሄዷል። አሁን የውሰት ቆይታውን ጨርሶ ሚላን ዝውውሩን ቋሚ ያደርገውም ይመለሳል፣ ግን በሲቲ ቦታ አይኖረው። ትላንትና ደግሞ እንደሰማነው ጃግሪሊሽ ከአለም የክለቦች ዋንጫ የሲቲ ሮስተር ውጭ ሆነ ክለብ እንዲፈልግ እና አንዳንድ ተጫዋቾች እያስወጡ ነው። ምንም ግልጽ ነው የአዲስ ቡድን ግንባታ በመጠኑ፣ የአዲስ ቡድን ግንባታ ሂደት ላይ ነው ያሉት። ቲያኒ ሬይንደርስ ብዙ ገንዘብ የሚወጣበት ተጫዋች እሱ ሳይሆን አይቀርም። አጠቃላይ ፓኬጁ 75 ሚሊዮን ዩሮ ድረስ ይደርሳል። የአድ ኦንስ የሚሏቸውን ጨምሮ የመጨረሻዎቹ አምስት ስድስት ሚሊዮኖች ናቸው መሰለኝ በቀላሉ ለማሟላት የሚያስቸግሩት። አድኦንስ ወይም ለሚላን የሚጨምረው ተጨማሪ ቦነስ ማለት ነው። ግን በቀላሉ ሊሳኩ ከሚችሉት ቦነሶች ጋር ተደምሮ እስከ 68 ሚሊዮን 70 ሚሊዮን ይደርሳል ይላሉ። ሶ ውድ ፈራሚ ነው። በማንቸስተር ሲቲ በኩል ኤሲ ሚላን ሪቺ የሚባል ተጫዋች አምጥቶ በሱ ቦታ ሊተካው እየሞከረ ነው። ለጊዜው ሉካ ሞድሪች ወደዛ ይሄዳል እየተባለ ነው። በተጠናቀቀው የውድድር ዘመን ከሴሪያ አማካዮች ሁሉ ምርጡ አማካይ ተብሎ ነው የተመረጠው። የሴሪያ ምርጡ ተጫዋች ስኮት መክቶሚና ነው። ስኮት መክቶሚ አማካይ ነው። በእርግጥ ግን በዚህ እጅኛ በሚና ምድብ የሴሪያ ምርጡ አማካይ ተብሎ የተመረጠ ተጫዋች ነው እሱ ብቻ አይደለም። በዚህኛው የውድድር ዘመን በአምስቱ ትልልቅ የአውሮፓ ሊጎች አምስቱም ትልልቅ የአውሮፓ ሊጎች ላይ ከአማካይ ተጫዋቾች መካከል የቲያኒ ሬንደርስን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ብዙ ጎል አስቆጥሯል። በቅርብ ጊዜም አዲስ ኮንትራት ፈርሞ ነበር፣ እስከ 2030 ድረስ የሚያቆይ ኮንትራት ፈርሞ ነበር። 2023 ላይ ነው ከአዜ አልክማር ከኤሬዲቪዚዮ ክለብ ወደ ኤሲ ሚላን የሄደው። እንግዲህ ሚላን መጥፎ ሲዝን ያሳለፈው፣ በውድድር ዘመኑ በሙሉ የከፋ የውድድር ዘመን ያሳለፈው በዚህኛው ክፍለ ዘመን በ21ኛው ክፍለ ዘመን ከሚሊኒየም ወዲህ ባሉት አመታት ከሚላን በጣም መጥፎ የውድድር ዘመናት መካከል አንደኛው ይሄኛው የውድድር ዘመን ነው። ግን በዚህ መጥፎ አመት ውስጥ ጥሩ ሲዝን ያሳለፈ ተጫዋች ነው። ባለፈው ጥር ሲቲ ሌላ አማካይ አምጥቶ ነበር፣ ኒኮ ጎንዛሌስ። ሮድሪ ከኤስኤል ጉዳቱ ተመልሷል። የዓለም ክለቦች ዋንጫ ላይ ይሳተፋል። አሁን ቲያኒ ሬይንደርስ ተጨምሯል። የግራ መስመር ተከላካይ የሚያስፈርም ከሆነ ራያን ኤይት ኑሪን የሚያመጣ ከሆነ ኒኮ ኦራይሊ ወደፊት ተጠግቶ አማካይ ይሆናል ተብሎ ይጠበቃል። ስለዚህ አማካይ ክፍሉ በድንገት አዲስ የአማካይ ክፍል ነው የሚሆኑ። በሚቀጥለው ሲዝን ኢልካይ ጉንደዋን ያን ያህል ትልቅ ሚና ይኖረዋል ተብሎ አይታሰብም። ግን ይሄ ተጫዋች ሁሌም በጣም ጥሩ ተጫዋች ነበር። እንዲያውም ፉትቦል ካፌን እንደጀመርን አካባቢ አንድ በእኛ ሶሻል ሚዲያ ላይ አንድ የእሱን ስታቲስቲክስ ሼር አድርጌ ነበር። ትዝ ይለኛል ይኖራል። አሁን መቶ ፐርሰንት ኳስ የማቀበል ሬት ያስመዘገበበት አንድ ጨዋታ ነበር። ምንም አንድም የተዛነፈ ፓሰ አልሰጠም። በዛ ጨዋታ ላይ የተዋጣለት ፓሰር ነው። ፓሰር ከተባለ ያው የጓርዲዮላ ጭንቅላታችን ላይ ይመጣል። ፓሰሮች ይወዳል። ፓሰር አማካይ ነበር። በጣም የተዋጣለት ፓሰር ነበር ይሄኛው ፓሰር ስለዚህ እንዲሁ ካየሹ በቃ ናቹራል ነው ለሚላን መጫወት። ምክንያቱም ኤዛ አልከማር ውስጥ በነበረበትም ጊዜ ለፖሴሽን ቡድን እንደሚጫወት ይታወቅ ነበር። ባርሰሎና ይፈልገው ነበር ገና ያኔ፣ አሁን ሳይሆን ገና ከኤዛ አልከማር በለቀቀ ያኔም፣ ገና ስም እያገኘ ነበረ። ኦልሬዲ ለሆላንድ ብሔራዊ ቡድን የተጫወተ ተጫዋች ስለነበር፣ ኢኒየስታን ሲያደንቅ ነው ያደገው። ደብሮይነን የሚወደዋል። ራሱም የደብሮይነን ቪዲዮዎችን አጠናለሁ ይላል። ስለዚህ የበለጠ ቴክኒካል ተጫዋቾችን ሲያጠና የቆየ ተጫዋች ስለነበር ከተዘዋወረም የበለጠ ኳስ ሞኖፖላይዝ ወደሚያደርግ ቡድን እንደሚሄድ ይታወቅ ነበር። በኋላ አንዳንድ ጋዜጦች እንደሚሉት በኤሲ ሚላን ያለውን የሆላንድ ተጫዋቾች ታሪክ ያውቃል። ፍራንክ ራያካርድን፣ ሩድ ሁሊትን፣ ማርኮ ቫን ባስተንን ታሪክ ያውቃል። በዛ ምክንያት ነው መጨረሻ ላይ ኤሲ ሚላንን የመረጠው እና ባርሰሎናም የእሱን እድገት በተመለከተ የበለጠ የተብራራ እቅድ አላስቀመጡለትም። አንተ በተመለከተ እንዲህ አይነት እቅድ ነው ያለን፣ የአንተ የካሪየር ፕሮግሬሽን እንደዚህ ነው የሚሆነው የሚል እቅድ አላስቀምጡለትም። ስለዚህ ሚላንን መረጠ በእነዚህ ሁለት ምክንያቶች። ስለዚህ ሁል ጊዜም በቴክኒካዊ ችሎታው ይደነቅ የነበረ ተጫዋች ነው። ግን በዚህ አመት ምን ጨመረ? ጎል ጨመረ። ቅድም እንዳልኩት እኛ ራሳችን የፉትቦል ካፌ ቴሌግራም ፔጅ ላይ ምናምን ሼር እንዳደረግ ነው አንድ ጊዜ አንድ የስታቲስቲካል ግራፊክስ ነገር ነው፣ በቶ ፐርሰንት ኳሴ ማቀበል ስኬት የነበረው በጣም ጥሩ አማካይ ሆኖ ግን በዚህ ዓመት በተለይ ከፎንሴካ መምጣት በኋላ እንግዲህ ፎንሴካ ብዙ አልቆየም እና በሚላን ፎክሎር ውስጥም ብዙ የሚታወስ ስም አይመስለኝም ፓውሎ ፎንሴካ። ግን ሬይንደርስን በተመለከተ ግን ባለውለታው ውለታው ባለ ውለታው አሁን ስለ ፔዥ ስናወራ ቪቺኛ በኤንሪኬ ስር ባይሰለጠንም እንደሚሆን ወልቭስ ውስጥ መጥቶ ያልተሳካለት ተጫዋች ነው። ያሰልጣኝ ጥገኛ ነሽ ምንም ቢሆን የዛ ሲስተም ተጠቃሚ ወይም ሰለባ ነው የምትሆኑ አሁን ይሄ የሚላን ታሪክ የሚታወስ አይደለም። በፎንሴካ ስር የነበረው ጊዜ የሚላን ደጋፊዎች ሲቀጠርም አልወደዱትም። ፎንሴካን በሆታም ነው የሸኙት። ያሰናበቱት በጩኸት በተቃውሞ ነው ያሰናበቱት። ግን አንድ ውለታ ግን ውሏል። ሬይንደርስን የበለጠ የተጋጣሚ ቡድን ሳጥን የሚያጠቃ ተጫዋች አሁን በባርሴሎና ታሪክ ራዶ ሚራንቲች የነበራቸውን ስኬት ማንም ሰው አያስታውስም። ጊዜ ያሰልጣኝ ናቸው። ከቻርሊ ሬክሳች መሰናበት፣ ከቫናል መሰናበት በኋላ ግን ምን ይላል ቻቪ በአሰልጣኝነት ህይወት፣ ትልቁ ኢንፍሉዌንሻል አሰልጣኝ ለኔ ራዶ ሚራንቲሽ ነው። ከስንት አሰልጣኝ ጋር ሰርቷል እንግዲህ ከራይካርድ ጋር ከፔፕ ጋር ከኤንሪኬ ጋር ምናምን ሰርቷል። ግን 15 ሜትር ወደፊት ጠጋ ብዬ እንድጫወት ያደረገኝ ራዶ ሚራንቲሽ ነው ይላል። አንዳንዶቹ አሰልጣኞች በነዛ ክለቦች ውስጥ ያላቸው ታሪክ ፉትኖት ይሆናል። ያን ያህል የሚጠቀስ ነገር ነው ዝም ብሎ የግርጌ ማስታወሻ ምናምን ይሆናል። ግን አንዳንድ ተጫዋቾች እድገት ውስጥ ግን እንዲህ አይነት ልዩነት ያመጣል። እና ይሄን ተጫዋች ወደፊት ጠጋ አድርጎ መጠቀም የጀመረው ፓውሎ ፎንሴካ ነው አሁን ሊዮኑን የሚያሰለጥነው አሰልጣኝ ማለት ነው እና አስራ አምስት ጎል አስቆጠረ እና በአምስት የአውሮፓ ትልቅ ሊጎች ከአማካዮች የእሱን ያህል ብዙ ጎል ያስቆጠረ ተጫዋች ፔፕ ደግሞ እሱን መጨመር ይፈልጋል ደብሮይነ ሲለቅ ደብሮይነ ጎል አስቆጣሪ አማካይ ነው ስለዚህ ከደብሮይነ የሚታጡ ጎሎች አሉ ጉንዷን በፊት ጎል አስቆጣሪ አማካይ ነበር አሁን ያንን እያደረገ አይደለም የመጨረሻው ጨዋታ ላይ ጎል አስቆጥሯል ፎልሃም ላይ ግን በአሁን ባለበት እድሜ ምክንያትም ደብሮይነ እንደ ድሮ የዘገዩ ወይም ጉንዳዋን እንደ ድሮ የዘገዩ ሩጫዎች ሳጥን ውስጥ እያደረገ ብዙ ጎል የሚያስቆጠር አይነት ተጫዋች አለ። ቦክስ ክራሸር አይደለም። አሁን መስ ብዙ የሚሰልፍም ከሆነ ይገርመኛል በሚቀጥለው አመት። ስለዚህ ከአማካይ ክፍል ጎል መጨመር ይፈልጋል፣ ወይም የጎል ማስቆጠር ሪሶርሱን መጨመር ይፈልጋል። ይሄ ደግሞ በጣም ጥሩ ሲዝን በጎል ማስቆጠር በሴሪያ ያሳለፈ ተጫዋች ነው። ከስኮት ማክቶሚናይም በላይ ያስቆጠረው ማለት ነው። እንግዲህ በሁሉም ውድድሮች ያስቆጠረውን ጎል ካየ አንድ ክሊፕ አለ፣ በጣም ጥሩ ክሊፕ ከሪያል ማድሪድ ጋር ቤርናቤው ላይ ሄዶ ሚላን ሶስት ለአንድ ሲያሸንፍ ይሄ ተጫዋች ያሳየውን ብቃት የሚያሳይ ክሊፕ እያየው ነበር። እያንዳንዱ ያደረገው ነገር አስደናቂ ነው። ኳስ ከጥልቅ መቀበል ይችላል። ከሁለት የመሀል ተከላካዮች ማደራጀት ይችላል። ለምሳሌ ፔፕ በሁለት በአራት ሁለት ሶስት አንድ እጫወታለሁ ስለዚህ ሁለት ፒቮት ይኖረኛል ካለ ከሮድሪ ጋር ለምሳሌ አብሮ መጣመር የሚችል ጠለቅ ያለ ሚና ይዞ መጫወት የሚችል ተጫዋች ነው። በጣም ጥሩ ጫና ውስጥ ሆኖ ኳስ መቀበል የሚያስችል ቴክኒካዊ ችሎታ አለው። ከኋላ ቴምፖ ሴት ማድረግ ይችላል። የጨዋታውን ፍጥነት መወሰን ይችላል። የጨዋታውን ፍሰት መወሰን ይችላል። ስለዚህ ጥልቅ አማካይ ላድርገው ካለ ለዛ የሚሆን ቴክኒካዊ ችሎታ አለው። ወደፊት ጠጋ ላድርገውና ከአጥቂ ኋላ ወይ የበለጠ ክሬቲቭ አማካይ እንዲሆን ላድርገው ደግሞ ካልሽ፣ የተጋጣሚ ቡድን ሳጥን ውስጥ በጣም ጥሩ ተጫዋች ነው። የመጨረሻ ኳሶች መስጠት ይችላል። ስለዚህ በሁለቱም ጠለቅ ባለም ወደፊት አድቫንስድ በሆነም ቦታ ቡድኑ ሊጫወ ሊጠቀምበት ቢፈልግ ይሄንን ማድረግ የሚችል በዚህ አመት 87% ኳስ የማቀበል ስኬት አለው። 90% ምናም ኳስ የማቀበል ስኬት ያላቸው ተጫዋቾች አሉ፣ ግን የዚህኛውን የሚለየው አብዛኞቹ ፓሶች የፈጠራ ፓሶች ናቸው፣ ሪስኪ ፓሶች ናቸው። ሴፍ ፓሶች ወይ ላተራል ፓሶች አሉ፣ አደገኛ ፓሶች ናቸው። ስለዚህ እነዚህ ፓሶች ደግሞ የሚበላሹበት እድል ስላለ የደብሮይንን ማነው የደብሮይንን ወይም ብሩኖ ፌርናንዴዝን ፓስ ሬሾ ብታይ 80 82 ምናምን ትልቅ አይደል ለምን ብዙዎቹ ፓሶች ብዙ ሪስክ የሚወስዱባቸው ናቸው ስለዚህ የሚበላሹበት አጋጣሚ ብዙ ይሆናል ግን ጠለቅ ያለ ተጫዋች ስድስት ቁጥር የመሀል ተከላካዮችን ብታይ ዘጠና ሶ ዘጠና አራት ምናምን ፐርሰንት ይሆናል ምክንያቱ ተከላካይ ሪስክ አይወስድ ዳቪድ ሉዊዝ ምናም ካልሆነች በስተቀር ብዙ ሪስክ አትወስድ አሉ ከስንት አንዴ ካልሆኑ በስተቀር ሰማኒያ ሰባት ትልቅ ነው በጣም ትልቅ ቁጥር ነው ስለዚህ ድንቅ ተጫዋች ነው በዛ ላይ ደግሞ መቼስ የዚህን አመት የሲቲን አንዳንድ መጥፎ ፐርፎርማንሶች ካየን በኋላ ምንድን ነው የምንለው በዋነኝነት መታደስ ያለበት በቀዳሚነት መታደስ ያለበት የማንቸስተር ሲቲ ችግር የአማካይ ክፍሉ ችግር ነው። ምክንያቱም ተጫዋቾቹ ድንገት ካለፈው አመት ወደዚህ አመት ሲመጡ መጥፎ ሆኖ አይደለም። ግን በእድሜ ትልልቅ ናቸው። እዚህ ላይ ሮድሪ ተጎዳ፣ ግን ከዛ በፊትም ሁሉም ከ30 አመት በላይ ናቸው። ኮቫቺች ከ30 አመት በላይ ነው። ጉንዶዋን ከ30 አመት በላይ ነው። ቤርናርዶ ሲልቫም ሞስ 30 ነው። ደብሮይነ ከ30 አመት በላይ ነው። እና የቡድኑ ኤንጂን ሩም ድንገት ባረጁ ተጫዋቾች ተሞል። በእድሜ በገፉ ለኳስ ተጫዋችነት ማለት ነው፣ በእድሜ በገፉ ተጫዋቾች ተሞል። ለዚህ ነው ባለፈው ኒኮ ጎንዛሌዝን ያመጣው የአማካይ ክፍሉ እድሳት ያስፈልግ ስለነበር። እንግዲህ አሁን ሮድሪ ተጨምሮ ኒኮ ጎንዛሌዝ የመጨረሻዎቹን ጨዋታዎች እየተጫወተ አልነበርም፣ ግን ሌላ ውድ ፈራሚ ነው። ስድስት ስልሳ ሚሊዮን የወጣበት ከፖርቶ ይህንን ተጫዋች ለማምጣት ስለዚህ አዲስ የቡድን ግንባታ ውስጥ ነው የገቡት። ባለፈው 218 ሚሊዮን ዩሮ ነበር ያወጡት ወይ ወደ 200 ሚሊዮን ፓውንድ የሚጠጋ ለማርሙሽ ወርማርሙሽ ለምሳሌ ስድስተኛው የመንግዜ ውድ የጥር ዝውውር ሆኖ ነው ወደ ሲቲ የመጣው። ሁለት ወጣት የመሀል ተከላካዮች አምጥተዋል። የተከላካይ መስመሩ መደሳ ይፈልጋል። አንዳንዶቹ አንዶቹ በፊትነስ ምክንያት አሁን ጆን ስቶንስን ሜቢ ሲቲ ምርጥ ዓመታት ከዚህ በፊት ያየናቸው ናቸው እንጂ ከፊቱ ያሉት አይደሉም። ስለዚህ የሱ ጉዳይ የግድ መፍትሄ ያስፈልገው ነበር። አሁን እንኳን አየት ኑሪን የሚያስፈርሙ ከሆነ ዮሽኮ ግቫርዲዮል በመደበኝነት የመሀል ተከላካይ ሆኖ ብዙ ሲጫወት ልና ይሆን ይችላለን ግን ቪክቶር ራይሽን ኩጃኖቭን አቡኮድር ኩጃኖቭን ባለፈው ጥር አምጥተዋል። አሁን ደግሞ ተጨማሪ ዝውውሮች እያደረጉ ያደረጉን። ስለዚህ በጣም ጥሩ የውድድር ዘመን ጥሩ ባልሆነ ሚላን ውስጥ ያሳለፈ በተለያዩ ሚናዎች ላይ መጫወት የሚችል የላቀ ቴክኒካዊ ችሎታ ያለው በጠባብ ቦታዎች አደገኛ የሆነ ፕሬስ ሬዚስተንት የሆነ በጣም ጎበዝ ፕሮግሬሲቭ ፓሰር ከቦክስ ክራሸር በተጋጣሚ ቡድን ሳጥን ውስጥ ዘግይቶ እየደረሰ አደጋ መፍጠር የሚችል የላቀ ቴክኒካዊ ጥራት ያለው ተጫዋች ነው። ስለዚህ ይህንን ተጫዋች ነው እንግዲህ ፔፕ በመጨረሻ ያገኘው እና ዝም ብለሽ አይንሽን ጨፍነሽ የጓርዲዮላ አማካይ የምትይው አይነት ወይም ጓርዲዮላ ከአማካዮች የሚፈልገው አይነት ቴክኒካ ምናልባት እንግዲህ ምንድን ነው በቂ ዱዌሎች አያሸንፍም ነው ለእንግሊዝ ፕሪሚየር ሊግ የሚያስችል ፊዚካሊቲ የተሰነ ምንድነው ሮድሪ ምንድን የሆነ ወደ ሲቲ ሲመጣ መጀመሪያ ከ ይቸገር ነበር። በኋላ አስር ኪሎ ነው የጨመረው አስር ኪሎ ነው የጨመረው። ስለዚህ ፊዚካሊ ጠንካራ መሆን ሊያስፈልገው ይችላል፣ ለእንግሊዝ ፕሪምየር ሊግ የሚሆን የአካል ሁኔታ ላይ እንዲሆን። የጣሊያን እግር ኳስ ከእንግሊዝ አንጻር ሲታይ ትንሽ ዝግ ባለ ፍጥነት የሚደረግ ስለሆነ የሚሳካላቸው ከሆነ በጣም አስደናቂ ተጫዋች ነው። ግን እኔ ከስታይሉን አይቼ ከደብሮይነን አጠናዋለሁ ምናምን ቢልም የበለጠ በአንዳንድ በተለይ ሳጥን በሚያጠቃበት መንገድ የበለጠ ጉንዶዋንን የሚመስል ተጫዋች ይመስለኛል። ግን የደብሮይን አይነት የፓሲንግ ችሎታም አለው ስለዚህ ያለቀ ዝውውር ነው። ሼርኪ ከተጨመረ ሌላ አማካይ ቦታ ላይ የሚጨመር ሌላ የማጥቃት ተጫዋች ነው። ሲቲ በደንብ ቡድኑ እንደ አዲስ እንግዲህ እየሰራ ነው። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት ሰማንያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?